መሐሌት ደግሞ ዘላ አንገቷን አነቀቻት። በስተጀርባው ደግሞ ፖሊሱ መጥቶ መሐሌትና ኤፍራታ በቁጥጥር ስር እንዲውሉ አደረገ ማለት ነው። ክፋትን የሚሰራ ሰው መጨረሻው ውርደትና ይህንን ይመስላል። ሰላም ሰላም፣ ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻይናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋት ትርሱ። ቀጣዩን ፓርት ይላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ ማለት ነው። ለሰው ልጅኛ ክፋትንና ተንኮልን እያሰብን ወይም ደግሞ ወጥመድ የምናዘጋጅ ከሆኑ ያ ወጥመድ እኛን ጠልፎ ይጥለናል ማለት ነው ልክ እንደ መሐሌት የመሐሌት ስራ ምንድን ነው በየሰውን ህይወት ማጥፋት ማመሰቃቀል እንዲሁም ደግሞ ከዛ ማልፋ ተርፋ ብሩክ ቤት ሀብል አይቻለሁ ስለዚህ ያንን ሀብል መስረቅ አለብን እያለችም ከኤፍራታ ጋር ስትማከር ከዛ ኤፍራታም እንደውም ጥሩ ሀሳብ ነው ዛሬ ስራ የለኝም አብረን ሄደን እንደውም ያለበት እንወስዳለን አለበለዚያ ቅድስትን አስፈራርተን ቁልፉን ከሰጠችን በኋላ ወዲያውኑም ቁልፉን ተቀብልናት ካለበት ቦታ ፈልገን አግኝተን መጥፋት አለብን እያሉም ሲያስቡ፣ ከዛም በኋላ እንደ አጋጣሚ ቤቱን ሲበረብሩ ቅድስት ደረሰች። ቅድስት ደግሞ በሩን ከፍታለ ውስጥ በሩን ቅድስት ከከፈተችው በኋላ ለካ እነሱ ውስጥ ላይ ሲንሾካሾኩ ደረሰችባቸው። ምን አደረገች? በሩን ቆልፋ ቀጥታ ወደ ፖሊሱ አመለከተች። ፖሊሱም ችግር የለም፣ ምንም የሚፈጠር ከሆነ እኔ ሁሌም ከጎንሽ ነኝ አላት። ማለት ነው ይሄ ፖሊስ የምታስታውሱ ከሆነ ባለፈው እስር ቤት ታስራ በነበረበት ሰዓት አንቺ ምስኪነሽ ምንም አላጠፋሽም ሂጂ ብሎ የለቀቃት ፖሊስ ካስታወሳችሁ እሱ ራሱ ነው ከዛም በኋላ ሄጂ አንቺ ምንም አላጠፋሽም ብሎ የለቀቃት ፖሊስ የለም ለእሱ ሄዳን ያመለከተችው ምክንያቱም እነሱ ቤት ውስጥ ሆነው ለመስረቅ ወደዛ ወደዚህ ሲሯራጡ አይታለች እናም በዚህ አጋጣሚ እሷን ለማጥቃት እንዲሁም ደግሞ ያለውን ንብረት ሀብል ወርቅ ለመዝረፍ የመጡትን በስተመጨረሻም ከምሞት ቁልፉ ያለበት ቦታ አሳያቸዋለሁ ብላ ነገር ግን ከዛ በፊት ነግራለች ለፖሊሱ፣ ቤት ውስጥ ነው ያሉት፣ ስለዚህ ቶሎ ድረስ ብላለች። እሱ ደግሞ እኔ ከጎንሽ ነኝ እኔ ያለውን አትፍሪ ብሎ ነግሯት አለ። ቅድስት ቅድስት የምር ጀግና ነች። ታሪክ ሰርታለች። እንኳንም አስያዘቻቸው፣ እንኳንም ከዛን፣ እንደውም ሲያንሳቸው ነው የምለው። ምክንያቱም አልፎ ተርፈው ብሩክን እንደዛ አሰቃይታ እንደዛ ሚና ተጫውታበት አልፋ ተርፋ፣ ብሩክ እሷን ካሸነፋት በኋላ አሁን ደግሞ እስከ ቤቱ ድረስ መጣ ሀብሉን ለመስረቅ። ኧረ እንደ ቤትሽ የሚባል ነገር የለም እንዴ! በስተመጨረሻም ቅድስት በስተጀርባ ለፖሊሱ ፖሊሱ እንደተናገረች አላወቁም። እሷን አንቀው ሲያስፈራሩ ከማስፈራራታቸውም አልፈው ቁልፉ ያለበት ቦታ የማትናገር ከሆነ እናስወግድሻለን ብላ ማሌትም ስታወራ፣ ከዛም በኋላ ፖሊሱ ወዲያውኑ መጣና እጃችን ወደ ላይ አንሱ ሲላቸውም እየወተወቱ ኤፍራታም ጀርባዋን ሰጠች፣ መሐሌትም ፊት ለፊት እግሯን እግሯ እየተንቀጠቀጠ ሁለት እጇን ወደ ላይ አነሳች። አይኗን እንዳፈጠጠች ቀረች ማለት ነው። እና በቀዳይ ምን ሊፈጠር ይችላል ብላችሁ ታስባላችሁ? ይሄ አይነት እንደዚህ አይነት ወንጀል ስራ ደግሞ እንደሚያስቀጣ ሁላችንም እናውቃለን። ብዙም ጊዜ መሀል የትበላለሁ እያለች ትበላለች፣ እሸቀላለሁ እያለች ትሸቀላለች። የምር እንደው ግርም ነው የምትለኝ። በቃ እልኸኛ እንደሆነች እናውቃለን፣ ክፉ እንደሆነች እናውቃለን። በእርግጥ ዚጋ ድራማ ስለሆነ ነው። አንዳንድ ክፉ ሰዎች አሁን የመጨረሻ ክፉ ነው የሚሆኑት፣ ምክንያቱም ክፋታቸው እስከ ጥግ ነው። ዚጋውን ገጸ ባህሪዋ እንጂ ሙሉ በሙሉ ክፉ ናት ማለት ሳይሆን ዚጋ እያሳየች ያለው ባህሪ የክፉዎች ገጸ ባህሪ ነው። ዚጋ መረዳት ያለብን ምክንያቱም እዚጋ እሷ እየሰራች ያለችው ድራማ ነው ለሌላው ትምህርት እንዲሆን ምክንያቱም እንደዚህ አይነት ሰዎች አሉ እንደማለት ነው እኔ እንደተረዳሁት ከሆነ ብሩክ ደግሞ ትክክለኛ አባትነት እንዲሁም ደግሞ መንከባከብ እንዴት እንደሆነ እስከ ጥግ ድረስ ነው እያሳየን ያለው። ምሳሌ ምን ያህል እንደሚወዳት ምን ያህል እንደሚንከባከባት፣ ምን ያህል ትልቅ ቦታ ለምሳሌ እንዳላት አባት ልጁን እንዴት መንከባከብ እንዳለበት ነው እኔ የተረዳሁት። ምክንያቱም ሁላችንም ተመልክተናል። ስለዚህ ገጸ ባህሪ እያንዳንዳቸው ገጸ ባህሪያቸው በጣም ምርጥ ነው። ሞገስም ቢሆን በጣም ምርጥ ምርጥ ምርጥ ገጸ ባህሪ ያለው ሁሉም፣ ዳጣም ብትሆን፣ ቅድስትም ብትሆን፣ ምሳሌም ብትሆን እንዲሁም ደግሞ አሁን ላይ የሚገርማችሁ ነገር ደስ የሚለው ነገር የዳጣ እናትና አባት ያው በቅርቡ ይገኛሉ ብዬ ተስፋ አደርጋለሁ። ነገር ግን ከዚህ በፊት ዳጣን በፎጣ ጠቅልለው እዛ ቤተ ክርስቲያኗ አጠገብ ቢያንስ እድሜው ከሰላሳ አመት በላይ ነው የሰውየውን ስም ባላቅም ወስዶ ከዚህ ግቢ ነው የወጣው ወስዶ ልጅቷን ቤተ ክርስቲያኗ አጠገብ አስቀምጦ ሲሄድ በአይኔ በብረቱ አይቻለውኝ። እና ይቺ ራሷ ልጅ ናት፣ ይቺ ራሷ ዳጣ ናት። ግን ሰውየው የት ይሁን የት ይሁን፣ እሱን ቀስ በቀስ አፈላልጌ ይነግራችኋለሁ። ምንም አልተናገረም፣ በቃ ምንም አይናገር አይጋገር። በፎጣ ጠቅልሎ አምቶ ቤተ ክርስቲያን አጠገብን ያስቀመጣት እና የወጣበት ግቢ ይሄ ትልቅየው ግቢ፣ እሱ የወጣበት ግቢ ነው እና ሁሉንም ነገር በሂደት እንደርስበታለን እና አሳይሻለው፣ ቤቱን ስትላትም ዳጣ አሁን ካላሳየሽኝ ብላ እሪ ብላ አለቀሰች ማለት ነው። ግን እንዴት አንጀቴን እንደበላችኝ። አባትሽ ማን ነው ብባል እኮ ማን ብዬ ነው የምናገረው? የማን ልጅ ነኝ የምለው? እናትሽ ማን ናት ብባልም ብዬ ነው ማውራው። አስበከዋል ሞገስ ግን ስትል ምን አለ፣ እኔ ቃል ገባልሻለው ዳጣ እምትዩን ሁሉ ለማድረግ ዝግጁ ነኝ። እምትፈልጊውን ሁሉን ያደርግልሻለሁ። ሁሌም እኔ ከጎንሽ ነኝ። እናት አባቶችሽን፣ ቤተሰቦችሽን እንደምንም አፈላልጌ እኔ ያገኝልሻለሁ። ይኸው ቃል ገባውልሽ ብሎ ቃል ገባውልሽ ብሎ በስተመጨረሻም የገባውን ቃል አልካደም። ይኸው ከእሷ ጋር እያፈላለገ ነው ቤተሰቦቿን። እውነት በጣም በቃ ቅንነቱ፣ መልካምነቱ የምር የሌለ ነው። እና እያፈላለገ ነው። ተፈተፍ እያለ ነው። በቅርብ እሷን ቤተሰቦቿን አግኝታ ከቤተሰቦቿ ጋር ከጎዳና ህይወት ወደ ቤተሰቦቿ እንደምትቀላቀል ተስፋ አደርጋለሁ ማለት ነው። ምክንያቱም በዛን ሰዓት ቤተክርስቲያኑ አጠገብ ያስቀመጣት በምን ምክንያት እንደሆነ ያው እሱን ፈጣሪ ነው የሚያውቀው። ብቻ ያምይም ሆነ በጣም እውነት አሳዘነችኝ። ስቅስቅ ብላ እያለቀሰች እሺ፣ አባትሽ ማን ነው? እናትሽ ማናት ቢሉኝ፣ ምን ብዬ ነው የምናገረው? ምን ብዬ ነው? እኔ እኮ ተሳቀኩኝ። በሰቀቀን ቀን አለኩኝ። ስሜን ራሱ የሰየምኩት ራሴ ነኝ። ምን ብለሽ ዳጣ ያልኩት ራሴ ነኝ እኮ። ሞገስ፣ አሁንስ ተሳቀኩ። በጣም ነው የተሳቀኩት። የእውነት እስቲ ቃል ገብተልኝ፣ የለም እንፈልጋቸው፣ የእውነት እንፈልጋቸው። እኔ አሁን አፈርኩኝ፣ ህይወት አስጠላኝ። በቃ ስታሳዝን አንጀት ነው የምትበላው ማለት ነው። ማን ዳጣ እንዴት እንደምታሳዝን ደግሞ። እናም ደስ የሚለው ነገር ብሩክም ስለተሳካለት መቶ ፐርሰንት ደስ ብሎኛል። ሲቀጥልም ደግሞ ቅድስትና ዳጣ በደስታ ሲቦርቁች ሲጫወቱም ነበረ። ምክንያቱም ያስደስታል። ሁላችንም ነው የተደሰት ነው ብሩክ ስለተሳካለት ሁላችንም ነው ደስ ያለን ማለት ነው። እና ምሳሌም ታክማ አድና በሰላም እንደሚመለሱ በተስፋ እንጠብቃለን። እስኪ ቀጥል። መሐሌት ተዋረደች፣ በስተመጨረሻ በቁጥጥር ስር ዋለች ማለት ነው። መሐሌት እና የፍራታ ባህሪያቸው አንድ ነው። እንዲሁም ዝናን መታሰር አለበት ነው የምለው ምክንያቱም እንዲቹ ሚስቱን እያሰቃያት ነው። ሉላዬ በስቃይ በጣም በሰቀቀ እና በስቃይ አለቀች። በሀዘን ባለፈው ራሷን በፎቅ ልትወረውር ስትል ደርሱ ነው ያዳናት ጉጥት ታርጎ ከፎቁ ላይ የሆነት ለጥቂት እኮ ነው ለጥቂት ነው። ሁለት እግሮቿን የያዘ ማለት ነው። እንዳትወድቅ እንዲህ አንድ እግሯን አስገብታ አንድ እግሯን ልታስገባ ስትል ሁለት እግሯን ጎትቶ ወደ ቤት ያስገባት ማለት ነው። እና ያ ማለት ምንድን ነው? ባይወዳት ኖሮ በፍጹም አይታደጋትም። ግን በጣም እንደሚያፈቅራት ያወቁት ምንድን ነው? ራሷን ልጥል አንድ እግሯ ወደ ታች ወርዶ አንድ እግሯ ብቻ ለመውደቅ ሲቀር ጎትቶ አስገባት ማለት ነው። አያችሁ ያ ማለት በጣም እንደሚያፈቅራት ነው የተረዳሁት። ግን ቢያፈቅራትም ነጻነት ቢሰጣት ባይነኝ ባያሰቃያት ባያስጨንቃት ከጎኗ ቢሆንላት ነው የምለው። ምክንያቱም በጣም ነፃነት አታ ነው የምትኖረው፣ በሰቀቀን ነው የምትኖረው። አንድ ቀን ደስተኛ ሆኖ አታውቅም። እሷ እንደምታውረው እንደምትናገረው የሁላችንም እናቃለን። በቃ የሀዘን ልብስ ሁሌም፣ በቃ ስቃይ ሁሌም ለቅሶ እረ በጣም ነው የሚደብር፣ ያስጠላል። ብቻ በእርግጥ እንደም ስለሚያፈቅራት ነው እንዳንልም፣ ፍቅርሽ ይሄናል። ስልኳን ቀምጧታል፣ ከቤት አትወጣም፣ ፀሐይ አታይም እና በነገራችን ላይ በጣም የሰቀቀን ህይወት ነው የምትኖረው ማለት ነው። እና በጣም ያሳዘነችኝ፣ ለአስር ዓመታት በጣም ብዙ መስዋዕትን ከፍላለች ለሞገስ ስትል፣ አሁንም ነገር አሁንም መሞት ካለብኝ ሞታለሁ፣ እሱን አትንካብኝ፣ ህይወቱን ይኑርበት። ሁልጊዜ ስለሱ ታወራለህ ስለሱ ታነሳለክ አይደብርህም? እንደበቃ በቃ ይኑርበት፣ ህይወቱን አታመሰቃቅል። ከዚህ በፊት ያመሰቃቀል ከዚህ በፊት ያመሰቃቀልከው ህይወቱን ያበላሸከው ይበቃል። ስለዚህ በቃ እኔ መሞት እፈልጋለሁ። ለምንድን ነው ያዳንከኝ? ለምን ታደከኝ? ለምን እግሬን ጎተትክ? እኔ ሞትን መርጬ ልሞት ብዬ እግሬን ባወረድኩት ለምን ጎት አዳንከኝ? መሞት ነው የምፈልገው። ከአንተ ጋር ከምኖር ህይወቴ ቢያልፍ ይሻላል። ምክንያቱም ሞት እረፍት ነው ስትለውም አይን እያየማ አጥሞችም እኔ እኮ በጣም ነው የምወድሽ። በጣም እኮ ነው የማፈቅርሽ። እኔ እኮ ባልወድሽ ባላፈቅርሽ ኖሮ ራስሽን በፎቅ ልትወረወሪ ስትሄጂ በፍጹም በፍጹም አልመልስሽም ነበረ ግን እወድሻለሁ፣ አፈቅርሻለሁ። አንቺ ማጣት እኔ ስለማልፈልግ ነው። በጣም ነው ወድሽ። የምትወደኝ ቢሆን ኖሮ የእውነት የምታፈቅረኝ ቢሆን ኖሮ ነፃነቴን ነጥቀ አሰቃይተ እድሜ ልኬን አታኖረኝም ነበረ። ስለዚህ ከአንተ ጋር ከምኖር ሞቴን እመርጣለሁ። አሁንም ቢሆን በሞት ይሻለኛል። ከአንተ ጋር ህይወት በፍጹም አልቀጥልም ስትልም ይዟት ሄዶ ፍራሹ ላይ ወረወራት ማለት ነው። አልጋው ላይ ማለት ነው። ከዛ ወረወራት። ስቅስቅ ብላ አለቀሰች። እንደውም ለምን አተረፍከኝ በሞትኩኝ ነው የምትለው። በቃ ሞትን ነው የምትመኘው። ምክንያቱም በሰቀቀን ነው እዛ ቤት የምትኖረው። እወዳቸዋለሁ። በቀጣይ ቪዲዮ እስክንገናኝ ባይ ባይ።